ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? በየላችሁበት ሰላማችሁ በዝርዝር ኪበል ማለት ነው። ዛሬ የመጣሁት እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። እንድትለመደው አዳዲሶች ላይ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ ሆኑ ተቀላቀሉ ማለት ነው። ነባሮችም ደግሞ አብራችሁ ሂተጎኒ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው እንግዲህ ዛሬ የመጣሁላችሁ ለማታቁኝ አለም ኢትዮጵ ነኝ ማለት ነው። እንግዲህ ቤተሰብ ሁኑ ተቀላቀሉ፣ በኮሜንትም በዘም ከች ከች በሉ። ዛሬ የመጣሁላችሁ እንግዲህ በአዲስ ባብርሽ እና በሮታዬ ነው ማለት ነው እና በሮታ እህት ማለት ነው ነው ዛሬ የመጣሁት ማለት ነው። እሱ ምንድን ነው ትላላችሁ? እና ብርሽ እንግዲህ ሮታ ጋ ሄዷል ማለት ነው። እነ ሮታ ቤት እናትና አባቷ ቤት ማለት ነው። ሂዷል ማለት ነው። ከትናንት ወዲያ ቤት ሄደዋል። ሐኪም ቤት ነበሩ። ከሐኪም ቤት ደግሞ ወደ ቤታቸው ገብተዋል ማለት ነው። እና እንግዲህ እህቷ ማለት ነው ወይ የሮታት ስታምር ደስ የምትል እህት አለቻት። በነገራችን ላይ ማለት ነው ወይ ጥርሷ ብቻ ምናምን ይበቃልና የሳቂታ ነገር ናት ማለት ነው። እንግዲህ የሮታ አታቀም ነበረ አብርሽዬ፣ እንግዲህ አበባ ምናምን ገዝቶ ወደ ሮታ ጋር ሄደ ማለት ነው። የሮታ ቤተሰቦች የሉም ነበር። ሮታ ግን እንዴት መጣህ ብላ ደነገጠች ማለት ነው። ለምን መጣህ? ለምን ልታረግ መጣህ? ለምንድነ የመጣኸው እንዴ? ብላ እዛው አለችበት ድንግጥ አለች ማለት ነው። ይሄ ነበር የቀረህ የቤት መምጣት ነበር እዚህ መምጣት ነበር የቀረህ መጣህ ማለት ነው ብላለችው ማለት ነው። ባለፈው ዕለትም ሂዶ ነበረ፣ ግን ፈርቼ በሰው መኪና ነው እሷን ያስመጣኋት ፈርቼ ምናምን አለ ማለት ነው። ወደ ሮተ ቤተሰቦች ጋር አብረሽ ባለፈው ሂዶ ነበር ማለት ነው። እና ዛሬ ግን ሰዎቹም የሉም ወጥተዋል። ስለዚህ እለሉበት ነው እንግዲህ ይህን ያደረገችው እህቱ ናት እህቱ ማለት ነው። በይ ዝም ብለሽ እንግዲህ ሳም አድርጌ አልናፈቀሽም እንደ እንዴ ዝም ብለሽ ሳሚ አላለችም። አልናፈቀሽም እንደ በይ እንግዲህ መጥቷል። እኔማ አልልም ለምን መጣህ ብላ ሮታ ደግሞ እንደ ድንግጥ አለች ማለት ነው። በቃ እንግዲህ አሁን አንቺ ምንድን ነው ይሄን ያህል የምታካብጀው? ሐኪም ቤት እኮ አግኝቻቸዋለሁ እናትሽንም አግኝቻታለሁ። ሐኪም ቤት አውርተን የለ እንደ ሐኪም ቤት ስላገኘኋቸው አሁን ምንም የሚፈጠር ችግር የለም፣ በማለት አብረሽም እንግዲህ ይላል ማለት ነው። ሮታዬ ግን ፈራች ማለት ነው። የሮታህት ደግሞ አሁን ዝም ብለሽ ለምን አልተሰሜውም? አልናፈቀሽም? እንዳንቺ እስኪ ዝም ብለሽ ሳሚው ተላታለይ ማለት ነው። እና መርጠህት አለችሽ ሮታዬ ማለት ነው። ቆንጆዬ እንግዲህ አስታርቂያቸው ማለት ነው። የሮታህትዬ ማለት ነው ከምርምር ጥህት አለቻትና እና እንደ ጥርሷ ብቻ ይበቃል ማለት ነው ቆንጂዬ ናት። እንግዲህ የወሰደችው አብርሽን እናትና አባቷ በሌሉበት ነው፣ ሂዶ እንዳያት ማለት ነው የፈቀደችለት የሮታ እህት ናት። ሂዶ ልጁን አይተዋል። ሮታ ቤት ሂዶ አይቶ አቅፎ ልጅን አምጪ ስጪኝ፣ አሁን ተኝቷል አሁን ነው እንቅልፍ ወስዶታል ምናምን ብል፣ አረ አይሆንም ካላየሁ ልጅን በፍጹም በማለት እንግዲህ ልጁን ተተኛ በቃ ቀስቅሶ ልጅን አቅፎ ልጁን ስሞ ቁጭ አለ ማለት ነው። እኔም ልጅህን ለማየት ነው የመጣኸው ስትለው እንግዲህ ልጅን ብቻ አይደለም አንቺንም ለማየት ነው እየመጣሁት በማለት ልዩን እንግዲህ ያቀፋ አድርጎ የማንን ይመስላል ምንድን ነው ጸጉሩ አድርጎ አለ እያለ እንግዲህ ማለት ነው ወይ ኔ በሳቅ በሳቅ ማለት ነው እንዲህ ቆይ ለምንድን ነው ከፈሩ እንትን ያለ የጠቆረ አለ ምንድና ይቅባል እንደ እያለ ነበርና እየሳኩ ነበር ማለት ነው አብርሽ እዬ ማለት ነው። እና ልላቸው የፈለኩት እንግዲህ አሁን በቃ የሮታህት ምርጣህት አለች አንድ ላይ እንደምታደርጋቸው ሙሉ ተስፋ አለ ማለት ነው። አንቺና እኔ ግን በኋላ እንነጋገራል ብላታለች። በነገራችን ላይ አንቺና እኔ አሁን ሳይሆን በኋላ እንነጋገራል ብላታለች። ይሮታዬ ማለት ነው። ምርጣህት ምርጣህ ድንግጣ ነበረ እንግዲህ እሱን ችግር የለም ብላት አለች፣ የሮታ እህትም ማለት ነው እንግዲህ። ሄዷል ቤት ልጁን አይተዋል፣ ልጁን አቅፏል። እንግዲህ ምንም አትሰቢ፣ አትጨናነቂ፣ አሁን የሉም ቤት፣ በሩን ዘግቼዋለሁ ብላ አለቻት ማለት ነው። ምንም የሚፈጠር ችግር የለም ማለች፣ የሮታ እህትም ማለት ነው እንግዲህ። አብረሽም አሁን ሐኪም ቤት አይተው ምን ሊፈጠር ይችላል? አጌቻቸው የለም ወይ? እዛ ተገናኝተን ምንድናሉ? የሐኪም ቤት አልነበርኩም ወይ ብሏል ማለት ነው። ሌሎች ደግሞ ወይ ሌሎቹ ደግሞ ማለት ነው ወይ ኮንዶ ስንቱ ነው እናንተ፣ ሐኪም ቤት ተለጥፈሽበት አልነበር? ሐኪም ቤት አንድ ላይ ከሱ ጋር አልነበርሽ? አሁን ምን ታካብጃለሽ? አሁን ምናምን ይላሉ ማለት ነው። እንዴ ያን እኮ እዛ እና እዛ ይለያያል ማለት ነው። ታውቃላችሁ፣ ቤትና ሐኪም ቤት ይለያያል። ያኔ ይህ ሰው ቤትና ውጭ ላይ ልዩነት አለ ማለት ነው። ያው ተልብ እንትን ካልተባለ ይከብዳል። ማለት ነው እና ለዛ ነው መፍራትም አለባት። ያኔ ባያስፈራም መፍራትም አለባት ማለት ነው እላችኋለሁ። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ሁላችሁም ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰብ እንድትሆኑ። ስሙን ማን አለው መሰላችሁ? እንዴ ስሙን ዝም ብሎ ነው ያወጣለን ትክክለኛ ስሙ ነው። አቢ ይለዋል እንጂ እናንተዬ፣ ማለት ነው አቢ ነው እንዴ ስሙ ማለት ነው። አቢ እያለ ሲጠራ ሰማሁ ልበል አላችኋለሁ ለማንኛውም ይሄንን ይመስላል። እኔን ነው የሚመስለው ብሏል አብርሽ ማለት ነው። እኔን አባቱን ነው የሚመስለው ብሏል ማለት ነው። ይሄንን ይመስላል ላይክ አርጎ ሰብስክራይብ ሼር በማድረግ አበረታቶች ወዳችኋለሁ፣ አከብራችኋለሁ። ደግሞ በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሆኖልኝ ማለት ነው። ደህና ሳምንት ነው። ደህና ምንድን ነው የምላችሁ በቃ ደህና ሆኖልኝ ማለት ነው። ለሚቀጥለው ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ግን ላይኳን እንዳትረሱ። እስኪ ላይክ አርጉኝ። ተምሬ ነው ላይክ ላይክ ላይክ ላይክ እያረጋችሁ አበረታቱኝ። ላይክ ሸር እያረጋችሁ አዳዲሶች ደግሞ ተቀላቀሉ። በኮሜንት ከች ከች በሩ ማለት ነው እንግዲህ አብረን እየተጋገዝን ወደፊት እንሄዳለን። ላይክ ማድረግ እንዳትረሱ። ላይክ አርጉኝ። ኦኬ፣ ይህን ይመስላል ዛሬ እንደምትወዱት ተስፋ አረጋለሁ። አመሰግናለሁ። ይዘር ይሄን ይመስላል ባይ ባይ። ላይክ ግን እንዳትረሱ።

ትናንትና ከእናቷ ጋር ደስ እንደሚሉ እናቷ ልጁን አቅፋ እሷ ከኋላ እናቷ ከፊት የአብርሽ እናት ይህ ሁሉም ማለት ነው፣ ተሰባስበው ከሀኪም ቤት ወደ ቤታቸው ሲመለሱ እንድደስ እንደሚሉ እንደሚያምሩ ማለት ነው። በጣም የሚያምሩት ማለት ነው። ዛሬ ደግሞ አብርሽ ደግሞ እቤት ሄደ ማለት ነው እና የሚመስላሉ ድርጊዜ